ፍሬ ዓለም ሸማች ዛሬ የተገኘ ሰበታ ሸገር ከተማ ውስጥ ከተማ ውስጥ ሰበታ ክፍለ ከተማ የምንገኘው አጠቃላይ ሰበታ እንደዚህ ስንመጣ እያየ ነው ነበር አይደል? አካባቢው በሙሉ ለዶሮ ለከብት እርባታዎች የተሰጠ ነው። አንድም ስራ ፈጠራ ነው፣ ሁለትም ደግሞ ራስን በምግብ በመቻል ረገድ ትልቅ አስተዋጽኦ ያበረክታል እና እጅግ በጣም የሚያበረታታ ስራ እየተሰራ ነው። እውነት ነው። በሌማት ትሩፋት መርሃ ግብር ሀገራችን በርካታ ስራዎች እየሰራች እንደሆነ ይታወቃል። ሌማት ስናነሳ ዶሮን፣ እንቁላልን፣ ማር፣ ወተት፣ አሳ አዎ፣ ተያዥ ጉዳዮችን ማንሳት እንችላለን እና በተለይ ይሄኛው አካባቢ ደግሞ በደንብ ለዛ ትልቅ ማሳያ የሚሆን አካባቢ ነው። በተለይ ደግሞ የዶሮ ምርትና ምርታማነትን እንቁላልም እንደዛው በማሳደግ ሂደት ውስጥ ዛሬ ምን ተሰርቷል? ከሰሞኑ ደግሞ የእንቁላል ምርት ትንሽ አሻቅሯል። በጣም ታይቶ በማይታወቅ ሁኔታ እጅግ በጣም ከፍ ብሎ ነበረ። አሁን መጠነኛ የሆነ መረጋጋት ወደ ቦታው የመመለስ ሁኔታ እያሳየ ነው። ነገር ግን እንደዚህ አንዳንዴ አንዴ በማይጠበቅ ሁኔታ በጣም የሚወጣበት የሚኖርበት ችግሩ ምንድን ነው? ተገማሽ ያልሆነበት ማለት በየጊዜው ስንመለከት፣ በተለይ በሌማት ትሩፋት በአገራችን ትኩረት ተሰጥቶት በጣም እየተሰራ ነው የሚገኘው። ከዚህ በፊት ዶሮን እንደዚህ በስፋት የማርባት በየቤቱ እንዲሁም በየተደራጁ ወጣቶች የማርባት ሂደቱ በጣም አነስተኛ ነበረ። ሰው ምንድን ነበረ በቤት ሁለት ሶስት ዶሮ ያረዋል እንጂ እንደዚህ በተቀናጀ መንገድ ወጣቶች ስራዬ ብለው የሚሰሩት አልነበረም። ከቅርብ ጊዜ ወዲህ ግን በጣም በጥንቃቄ በተጠናበትና በልዩ ድጋፍ እየተሰራ ያለ ስራ ቢሆንም ያለውን ዋጋ ግን ለማረጋጋት አልተቻለም። ዛሬ ባለም ሸማች መሰናዶችን እነዚህን ጉዳዮች በስፋት እየቃኘን ቆይታ እናደርጋለን። እንግዲህ እንቁላል ዋጋ የጨመረበት የተለያዩ ምንሰማቸው ጉዳዮች አሉ ከመኖ አቅርቦት ጋር ከመድሀኒት አቅርቦት ጋር የተያያዙ ጉዳዮች አሉ። በእርግጥስ እሱ ዋጋው ላይ ምን አይነት ተጽዕኖ አለው? እሱንስ በመከታተል ሂደቶች ምን መደረግ አለባቸው? የሚሉትን እንደ ቻል ነው መጠን እንግዲህ ዛሬ በዓለም ሸማቻችን እያስቃኘናችሁ ቆይታ የምናደርግ ነው የሚሆነው። እዚህ ግን የተገኘንበት ሰበታ ክፍለ ከተማ ውስጥ በዶሮ እርባታው ዘርፍ በወጣቶች በማህበር ተደራጅተው እጅግ ስኬታማ የሆነ ስራዎች እየሰሩ እንደሆነ ሰምተናል። ከዛም ጋር በተያያዘ በተለይ አሁናዊ ዋጋውስ ምን ይመስላል? በተለይ ከአቅራቢዎች ጋር የሚለሆንም የምንቃይ ነው የሚሆነው እናንተ አብራችሁን ከቆያችሁ እነዚህን ጉዳዮች እናነሳለን። አብራችሁን ቆዩ። መልካም ጊዜ ይሆንላችሁ። በሰበታ ክፍለ ከተማ ሞግሌ ወረዳ ታዬ ብስራትና ጓደኞቻቸው የዶሮ እርባታ ህብረት ሽርክና ማህበር ታደራችሁላችሁ። ሰላም ይሄ ልጅ አስበሙኝ ልንተዋወቅን ዶሮ እንዴት ነው በተለይ ዛሬ ምርት እንቁላል የሚሰጠው የሚለውን ልናይ የመጣ ነው ችግር የለም ቃደኛ ነህ ለተመልካቾች እራስን አስታውቅ መጀመሪያ ስሜ ብሩክ ስለሺ ይባላለሁ አባል ነኝ ማለት ነው። መልካም ብሩኬ እንግዲህ ወደ ውስጥ እንግባ እና ዶሮዎቹ እንዴት ነው መኖ የሚመገቡት ፣ እንቁላልስ እንዴት ነው የሚጥሉት የሚለው እናያለን። እሷ ደግሞ ወደ መኖ ክፍል ታመራለች። መኖ ፊት ለፊት ይመስለኛል አይደል? አሃ ቡሩኬ ምን እያደረክ ነው? ያው መኖ እንላለን፣ መኖን ውስጥ ያለውን ወደዚህ ሰፋ ሰፋ እያደረክላቸው ነው። በዚህ ነው የሚመገቡት፣ በዚህ ነው የሚመገቡት። ምን ያክል ናቸው አሁን ያሉት? እዚህ ውስጥ ያለው አንድ ሺህ አምስት መቶ ያህል የሚጠጉ ናቸው። ዝርያቸው ምንድን ነው? ዝርያቸው ፖይቫን ይባላሉ። በጣም ምርት የሚሰጡ አንደኞች ናቸው ማለት ነው። ይሻ የምንለው አይደለም፣ በተፈጥሮ እነሱ ሃይብሪድ ወይም የተዳቀሉ ናቸው ማለት ነው። ስንት ይሰጣሉ እነዚህ? አሁን ያው በቀን ይጥላሉ። አልፎ አልፎ አንዳንዶቹ ገብ ያደርጋሉ። እሱ ፕሮባቢሊቲ ትንሽ ነው። በጣም እሰው ለየት የሚሉ ዶሮዎች አሉ። እግርም ይናከሳሉ፣ በጣም አሰጋሪ። አንድ ዶሮ በቀን ምን ያክል ይበላል? አሁን በቶን ደረጃ ታውቁታላችሁ። ምን ያክል ይበላል አንድ? አሁን ደረጃ አለው። መጀመሪያ ሲያድጉ እንትን እያሉ እየጨመረው እየጨመረ ነው የሚመጣው። ከ60 ኪሎ ግራም ጀምሮ ማለት ነው። ከትንሹ 50 ኪሎ ግራም 60፣ 80 ምናምን ብሎ የመጣል ደረጃ ላይ ሲደርሱ እንትን አለ ማለት ነው። ኮንስታንትሊ አንድ ዶሮ ቢያስ 20 እስከ 22 ግራም ይበላል ማለት ነው በቀን ተመሳሳይ። ይሄን ነው ማለት ነው፣ የሚለወጥላቸው ነገር የለም፣ የሚለወጣው የለም። ይሄን በቀን አሁን ከነዚህ ከ1500 ዶሮዎች ምን ያክል እንቁላል ታገኛላችሁ? ቢያስ በያስ እስከ 1300 ነው ከዛ በላይ የሚያደርጉ። ቀጣይ ግን እንደው የማህበሩ እቅድ ከዚህም የማስፋት እቅዶች አላቸው። ያ በጣም እንትን አለ ለማሰፋ አድርገን ጀማሪ ስለሆን ቢያስ ከአንድ ዓመት በፊት ምናምን የጀመርነው ካፒታል ላይ መጀመሪያ ላይ ካፒታሉ በጣም ፋይናንሱ ከባድ ነው ነው ነው። ከዛ በኋላ ሁሉም መንገድ መንገድ ያዘው። ያው ይታቀዳል። እንትን ከጀመረ ቢሆን ቢዝነስ ውስጥ ከገባክ ማለት ነው፣ ያው ባንድ እንትን አትቆም፣ ፍላጎት ይጨምራል ትንሽ ከጀመርክ በኋላ። ስለዛ እሱን ሰፋ ለማድረግ ባጎንም በብዙ ምንትኖች ይቀዳልም ማለት ነው፣ እንደ አባላታችን አባላችን በኩል ማለት ነው። በጣም ጥሩ ምርጫ ነው፣ ዶሮ ትልቅ ቢዝነስ ነው፣ ለሀገርም በተለይ ደግሞ በሌማት ትሩፋት አሁን መንግስት ትልቅ ትኩረት የሰጠው ዘርፍ እንደሆነ ይታወቃል። ስለዚህ በርቱ ነው የምንለው በጣም እናመሰግናለን ብሩኬ። በኋላ ላይ ደግሞ ፍሬ ከእንቁላል ከምርቱ ጋር እና ከመኖ ጋር የተያዘውን ጉዳዮች አብራችሁ ቆይታ ታደርጋላችሁ ከእሷ ጋር። ስለ እኔ ግን ከልብ አመሰግናለሁ። እሽ፣ እናመሰግናለሁ። እናንተ መጣችሁ ይህንን ምን ሁኔታ ውስጥ እንዳሉ እንትናችን ፕሮዳክታችን ምን እንደሚመስል መጣችሁ ስለጎበኛቸው በጣም አመሰግናቸው ለማለት በጣም አመሰግናለሁ። ውድ ተመልካቾቻችን ዓለም ሸማች መሰናዶን ነው እየተከታተላችሁ የምትገኙት። እዚህ ሰበታ ክፍለ ከተማ ውስጥ ነው የምንገኘው በዶሮ እርባታ የተሰማሩ ማህበራት ጋር ከአንዱ ጋር ጎራ ብለን ብሩኬን የመሰለ ወጣት እንግዲህ እዚህ በተለይ ከ1500 በላይ ዶሮዎችን ይዘው የተለያዩ የእንቁላል ምርቶችን ለተጠቃሚው እያቀረበ የሚገኝ ማህበር ነው። እንቅስቃሴው ምን ይመስላል? ዶሮዎችን እንዴት ይንከባከባሉ? እንዴት ይመግቧቸዋል? የሚለውን በዓለም ሸማቻችን እያስቃኘን ቆይታ እያደረግን ነው። ፍሬ እንግዲህ በመኖና እንቁላል ምርቱ ጋር የተያያዙ ጉዳዮችን ደግሞ ወደ በኋላ ላይ ወደ እናንተ እንደዚሁ ቆይታ የምታደርግ ነው የሚሆነው ትንሽ ለመገባቸው በተን በተን እንዳንተ ላርግላችሁ። አሁን ወደ መኖ ክፍላቸው መጠን ትንሽ ረበሹ አይደለ ዶሮዎቹ። ይሄ መኖ ክፍላቸው ነው። ስንት ኪሎ ይዛል አንዱ አንዱ? ሀምሳ ነው። ሀምሳ እሺ። ምን ምን ነው ያለው? ግን በቆሎ አለ። እሺ እስካውጣው በቃው እስካውጣው ፍሮሽካዎች አሉ። እህ እኛ ሀገር አይደል እንደ በቆሎ፣ አሁን ሀገር ውስጥ ነው። እና ስንዴ ማለት ፍሬንስ ስንዴ፣ ፍሮሽካ፣ ፍሮሽካሎ ምናምንዎች አሉ። እና ተጨማሪ ደግሞ እንትን የዘይት እንትን ጭማቂዎች የሚቀሩ ከነሱ ላይ የሚወጣው እንትን ጥራገሮች አሉ። ተጨማሪ ደግሞ ከውጭ የሚገቡ ፕሪሚክስ የሚባሉ ነገሮች አሉ ማለት ነው። ምርቱ ምን ማለት ነው? እሱ ፕሪሚክስ ማለት ለምንድነው የሚጠቅመው? እዛ እንትን እንቁላል ፕሮዳክት እንዲያደርጉ ለእነሱ ምናምን የሚጠቅሙ ናቸው። ቶልቶሎ እንዲያመርቱ የሚረዳቸው እንዲያመርቱ አሁን ለምሳሌ እዚህ ቢያስ ዶሮቹ ወደ 21500 የሚጠጉ አሉ። እዚህ ውስጥ እንደ ዶሮ ሀበሻ የወንድ ዘር እንትን እዚህ ውስጥ የለም ማለት ነው። ስለዛ ሁሉም እንትኖች ናቸው ማለት ነው። ሴቶች ናቸው፣ እንቁላል የሚጥሉ እዚህ የሚጨመረው አዎ፣ እንጂ በእንትን በሌላ በወንድ ዘር እንትን አይደሉም ማለት ነው። እሱ ደግሞ ምርቱ እንትኖቹ ንጥረ ነገሮቹ የሚመጣው ከውጭ ናቸው ማለት ነው። እሱ ነው ዋጋውን ከፍ እና ዝቅም ያደረግብ። እነሱ እንደሱ ያደርጋሉ ማለት ነው። በቆሎ ቢሆንማ እሱ ሀገር ውስጥ ነው ያለው። ሌሎቹ በብዛት እንትኖቹ ሀገር ውስጥ ያሉ ምርቶች ናቸው ማለት ነው። ስለዛ እነሱ ደግሞ በጣም ውድ ናቸው ማለት ናቸው። ስንት ጨመረ? ከዚህ በፊት ስንት ነበር? አሁን እንቁላል ባለፈው ሳምንትና 15 ቀን ሃያ ከ17 እስከ ብር ገብቶ ነበር አይደለም። ለመወደዱ መንስኤው ምንድን ነው? ያው አንደኛው መኖ እንትን አሁን መንግስትም እንትን ይህን ምርት ሲያስጀምር ሁለቱንም ጎን እንትን ማረት አበት ማለት ነው። ምክንያቱም ዶሮ እንዲመረት እንቁላል ፕሮዳክት እንዲደረግ ብቻ ሳይሆን መኖም ደግሞ በተመጣጣኝ ዋጋ እንትን ሰራተኞቹ የተደራጁ ሰዎች እንዳይጎዱ፣ ሪስክ ውስጥ እንዳይገቡ፣ ኪሳራ ውስጥ እንዳይገቡ ሁሉን አመቻችቶ እንትን ማለት አለበት ማለት ነው። ስንት ነው አንዱ? 50 ኪሎ ወደ 5000 ነው። 5000 ከዚህ በፊት ስንት ነበረ? ከዚህ በፊት 4000 500 600 እንደዛም ነበር። 500 ወይ 400 ብር ጭማሬ አሳይቷል። እንደዛ ለውጥ አለ ማለት ነው። ስለዚህ ይሄ ዶላሩ ከፍ ዝቅ ባለ ቁጥር ችግሩ ወደዚህ ይመጣል ማለት ነው። የእንቁላል አሁን እናንተ በስንት ነው የምትሸጡት? ሁለት ነው። በፊት 15 ነው ሆኖ ነበረ። ጾም መያዣ አካባቢ ፍላጎትም ሲበዛ እናንተም ዋጋውን ጨመር ታደርጉታላችሁ። ፍላጎት ፍላጎት ብቻ ሳይሆን እጥረትም ሲኖረው እንትን ይሆናል ማለት ነው። ይጨምራል ይጨምራል ማለት ነው። አመሰግናለሁ በጣም ወደ ስራ ሂድ። በቃ እሺ። ዶሮ በጣም ክትትልና ድጋፍ የሚፈልግ ነው። ሁሌም ሰዎች አብሯቸው እንዲሆኑ እንዲለዩቸው ይፈልጋል። አሁን እየተሰራ ያለው ስራ እጅግ በጣም የሚያበረታታ ነው። የሀገር ውስጥ የዶሮ ምርቶችን ስናይ በአመት በአማካይ 47 አካባቢ እንቁላል ነው የሚጥሉት። እንደዚህ ግን የተሻሻሉ ዝርያዎች ወይም ዘመናዊ የምንላቸው ሁለት መቶ ሰባ ያክል በአመት ይጥላሉ እና ሰፊ የሆነ በመሃላቸው ልዩነት አላቸው። ይሄ ደግሞ በተለይ ከውጭ የሚመጡ እንቁላል እንዲጥሉ የሚያደርጋቸው ሚኒራል በሀገራችን መመረት ቢቻል ደግሞ በተለይ አግሬሲቭሊ እየተሰራ ያለውን የዶሮ የእንቁላልን ምርት ማሳደግ ላይ ያለውን ጉዳይ እጅግ በጣም የሚደግፈው እና ከራስን ባለፈ ለውጭ እንድናረግ ድል የሚሰጥ ነው እና በመኖ በኩል ያለው ነገር ትኩረት ይሰጥበት ነው የምንለው። አብራችሁን ስለሆናችሁ እናመሰግናለን። እንቀጥላለን። ተመልካቾች ተመልሰን ተገናኝተናል። እንግዲህ ዛሬ በዚህ በሰበታ ክፍለ ከተማ አንድ የወጣቶች ማህበር በእንቁላል ምርት ምን እያከናወነ ነው የሚለውን እኔና ፍሬ ሁለት አስኳል ነው አሉ። ለሰጎን እንቁላል ትንሽ ነው። በእውነት ሁለት ሁለት አስኳል ኦልሞስት አራት አራት ስምንት እንቁላል ነው ያዝነው። እንደዚህ ቢሆን በአንድ ድንጋይ ሁለት ወፍ ትገላገላለን። ለመጀመሪያ ጊዜ አይተሽ ታውቂያለሽ? በፍጹም አይቻል። አቅም ሲባል እሰማለሁ፣ ግን እንደዚህ እንዳንጅ እንትን ሁለት አስኳል እነሱም ለሽያጭ አያቀርቡትም። ይህ ምክንያቱም በሁለት ሰብ ነው። በነገራችን ላይ ተመልካቾቻችን እንግዲህ በሀገራችን በተለይ ወደ ሀምሳ ሰባት ሚሊዮን የሚደርሱ ዶሮዎች አሉ። ከዛ ውስጥ እንግዲህ ወደ 19 በመቶ ያክል ብቻ ናቸው እንቁላል ጣይ እንደሆኑ የሚነገረው ሌላው የተቀረው ለስጋ ነው የሚውለው እና እንቁላል በዚህም ሆነ በዛ ተወደደ እያልን የምናነሳው አንዱ ምክንያት የተሻሻለ ምርጥ ዘር እንቁላል ጣይ ዘሮች አሁንም እንደ ሀገር በብዛት እንደሚያስፈልጉን ትልቁ ማሳያ ነው። በተለይ እነዚህ እንግዲህ በቀን አንዴ እንደሚጥሉ ቅድም ላይም ብሩክ ሲነግረኝ ነበረ። እንደነዚህ አይነት ዶሮዎችን ሁሉም በየቤቱ አንድም ሁለት ሶስትም ነው ቢያደርግ በንስ የእንቁላል ፍላጎቱን በቀላሉ ማሟላት የሚችልበት ሰፊ ነው። በአመት የኛ የእንቁላል ምርታችን ስታይ ወደ ሶስት ነጥብ ሁለት ቢሊየን ያክል እንቁላል ነው። እንደዛ ሆኖ አንድ ሰው በአማካኝ አሁን እንደውም ተሻሽሎ ሰላሳ እንቁላሎችን ነው በአመት የሚጠቀመው ና ወደ ማደግ አለበት ማለት ገና ብዙ ይቀረናል፣ ብዙ መስራት ይቀረናል። ጥሩ የሚያበረታቱ ጅምሮች አሉ። እንደነዚህ በጣም ጠንካራ ወጣቶችም አሁን ወደ ስራ መግባት መደገፍ ያስፈልጋል የተያዘው የሌማት ትሩፋት ትልቅ ምርታ እያሳየ ነው። በደንብ አሁን መጨመርም ማደግም አለበት እንላለን። በዚህ ዙሪያ የተሰማሩት በተለይ ከመኖ ጋር ተያይዞ የሚነሱ ብዙ ጊዜ የሚነሳው ችግር ከመኖ ጋር ነው። ያ ደግሞ ከውጭ የሚመጡ ሚኔራሎች በዶላር በመጋዛታቸው ሳቢያ ዶላር ከፍና ዝቅ ሲል አብሮ ዋጋውን ያዋዥቀዋል። ና እንደዚህ አይነት ነገሮች በሀገር ውስጥ የሚሰሩበትን መንገድ አብሮ መደገፍ ምርትና ምርታማነትን እንዲጨምር ትልቅ እድል ይሰጣል። ና እዛም ጋር የሚመለከተው አካላት መስራት አለበት። ስለነበረን ጊዜ ከልብ እናመሰግናለን። አው ፍሪዎት ና ጎህ አብረናችሁ ቆይታ አድርገናል። ካሜራማኖቻችን ኤፍሬም ና ኤርሚያስ እንዲሁም ከመላው የዓለም ሸማች ቡድኖች ጋር መልካም ሳምንት እንዲወላችሁ እንመኛለን። መልካም ጊዜ አዎ